ስለዚህ ከብት በጣም ሊያልቅ ነው። ሰው በጣም ሊያልቅ ነው። ሁሉም ሰው መለመን አለበት። የኢትዮጵያን ትንሳኤ ማየት ወይም ደግሞ መሻገር የሚፈልግ ከሆነ ሁሉም ሰው የስጋውን ፍላጎት ትቶ መለመን አለበት። ማዕቱ በጣም ከባድ ነው። አጭድ የሚባል ነው። እንግዲህ ሁሉንም መቱን ነው የሚረፈርፈው። ስለዚህ መጠንቀቅ ያስፈልጋል ለማለት ፈልጌ ነው። ሁሉም ሰው ደንገጥ ብሎ ልቡን እንትን ብሎ ጸሎት ማድረግ አለበት። መሻገር የሚፈልግ ሰው የእያንዳንዱን በሽታ ስም አስቀምጠውት ነበርና የመጨረሻውን አጭድ ብለውታል። አጭድ ያሉትም መቱን ነው የሚጠርገው። በቃ ማስተረፍ ሰለም አያስተርፍም ለማለት ነው አጭድ ያሉት። ከሰማይ ከዋክብት ቁጥሩ የበዛ ምስጋና፣ ከምድር አሸዋ ቁጥሩ የበዛ ምስጋና፣ ከባህር አሳ ቁጥሩ የበዛ ምስጋና፣ ከዝናብ ጠብታ ከፍጥረታትም ሁሉ ቁጥሩ የበዛ ምስጋና አንተ ይገባሃል። አሁን የሚመጣው በሽታ ግን የእውነት ከሆነ ሀሰት ሊያድነው አይችልም ወይም በሐኪም ሊድን አይችልም ወይም ደግሞ በምንም ሊድን አይችልም። አንዳንድ ሰዎች ደግሞ በጸሎት ብትጀምሩ ይላሉ። ግን ዛሬ ጊዜው ሰዓቱ ስለደረሰ መጀመሪያ ስንጀምር በጸሎት ነው የጀመርነው ከፍጥረታት የምፈራውም የለኝም የምጠላውም የለኝም። ስለዚህ እስካሁን እውነት አልነበረም። እውነት ደግሞ አሁን ሊመጣ ነው። እውነት ሲመጣ ደግሞ ሀሰተኞችን ይቀጣቸዋል። ትቢተኞችንም ጥጋበኞችንም ይቀጣቸዋል። ኃያል ናት፣ ሰራዊቷን ብዙ ነው። እሷ ንጉስ በነበረችበት ጊዜ ብዙ ሰራዊት አላት። የተሾሙትም በመላእክት ላይና በሰው ላይ ነው። የሰው ልጅ ገዥ ነው፣ ንጉስ ነው። እውነተኛ ከሆነ ማለት አየኸው፣ እኔ ኦርቶዶክስ ስለሆንኩ ልጸድቅ ወይም ደግሞ ሙስሊም ስለሆኑ እንትን ሊሉ አይደለም። እሱ ሌላ ዋጋ አለው። የነፍስ ጉዳይ ነው የነፍስን ጉዳይ ደግሞ የሚያውቀው ያውቀዋል እና አቤቱ የተጣሉትንም ሁሉ አስታርቃቸው ሰላምና ፍቅርን በሀገራችን ላይ ታደርግ ዘንድ ሀሰትንና ሀሰተኞችን ትቤትንና ትቤተኞችን ጥጋበኛን ጥጋበኞችን ሁሉ ትጥላቸው ዘንድ ቅዱስ ፍቃድ ይሁን ለምሳሌ በዚህኛው ብትሄድ እንደ በልዓም የረገምከው እርጉም ይሁን የመረቅከው ምሩቅ ይሁን የተባላል በልዓም ነው አይደለ ስለዚህ እንደዛ የተባሉ አባቶችና እናቶች አሉ እነሱስ ያንን ስጦታ ለምንድን ነው የተጠቀሙት? ለክፋት ብለህ የምታደርጋቸው ደግሞ መልካም ስራዎች አሉ። አንተ አስበው አይደለም፣ እግዚአብሔር በልብህ አስቦ ነው የሚያሰራ። ያን ደግሞ አንተ ሊያዘርጋህ አይችልም። አየኸው። ስለዚህ ፍርድ ማለት ይሄ ነው። ብዙ ባለ ሀብቶች በሰው ገንዘብ በሰው ላብ ነው፣ ሰውን ወደኋላ ጥለው ነው ያደጉት። እነሱ መቀጣት አለባቸው። የሚቀጣቸው ደግሞ ያን ነው፣ የራሳቸው ጥፋት ነው። ሁሉንም ሰው የሚቀጣው የራሱ ክፉ ስራ ነው። ዘሃነ ጸመር ጡለች ምህር መንግስተ ሰማያት ይበውቁ ሉል ተስፋዬ አቤት እንኳን እንደና መጣ በድጋሚ እንኳን እንደና ቆያችሁን ዛሬ ትንሽ ጊዜ ቆየት ብለን የመጣው ከከተማዎች እንደነበር ሰምቻለሁኝ ና ዛሬ መልእክት አለኝ ህዝብ ሁሉ ሊሰማው የሚገባ መልእክት ይዤ ነው የመጣሁት ብለኛል ና እስቲ እሱ መልእክት ምንድን ነው ዛሬ ያው ትንሽ የማስተላልፋቸው መልእክቶችም አሉ እንደገና ደግሞ ትምህርቱም እንደዛው ከስካሁኑ ትንሽ ጠንከር ያለ ትምህርት እሰጣለሁ ብዬ አስብያለሁ። ብዙዎች በዛ ጥያቄ አላቸው፣ ስለ ማንነት ጥያቄ አላቸው፣ ስለ ትምህርቱም ጥያቄ አላቸው። እንግዲህ ማንነት ልዑል እባላለሁ ብያለሁ፣ ልዑል ነው የሚባለው። ከዛ በተረፈ ያለው ነገር እንግዲህ ጊዜ ቀስ እያለ ሁሉ ነገር ይገልጻል። እና ዛሬ መልእክት ያለኝ አንደኛ ከትምህርት መጀመሪያ ላይ እንግዲህ መርዶ እንዳትለው እንጂ ከበድ አለ ነገር እየመጣ ነው እሱ መልእክት ያው ለሁሉም እንዲተላለፍ ይፈልጋል። ምክንያቱም እውነት ጊዜው እየደረሰ ነው፣ እውነት እየመጣ ስለሆነ ብዙ አባቶች ይናገራሉ፣ በእርግጥ በየቦታው አሉ። ብዙ መልእክተኞችን ልኳል እግዚአብሔር፣ ግን ማስተዋል የለም አሁንም። ስለዚህ እውነት እየመጣ እስከሆነ ድረስ እውነት ደግሞ ሲመጣ በሐሰተኞች እስከ ንብረታቸው ድረስ ነው ሊፈርድባቸው የሚመጣው። ስለዚህ ከብት በጣም ሊያልቅ ነው፣ ሰውም በጣም ሊያልቅ ነው። ሁሉም ሰው መለመን አለበት። የኢትዮጵያን ትንሳኤ ማየት ወይም ደግሞ መሻገር የሚፈልግ ከሆነ ሁሉም ሰው የስጋውን ፍላጎት ትቶ መለመን አለበት። ጾም፣ ጸሎት ምናምን ሁሉም ሰው በሃይማኖቱ ጸንቶ መለመን አለበት። ያንን መልእክት ላስተላልፍ ፈልጋለሁ። ምክንያቱም መአቱ በጣም ከባድ ነው። አጭድ የሚባል ነው። እንግዲህ ሁሉንም መቱ ነው የሚረፈርፈው። ስለዚህ መጠንቀቅ ያስፈልጋል ለማለት ፈልጌ ነው። ሁሉም ሰው ደንገጥ ብሎ ልቡን እንትን ብሎ ጸሎት ማድረግ አለበት፣ መሻገር የሚፈልግ ሰው። ምክንያቱም ብዙ ሰዎች ይቸኩላሉ። የኢትዮጵያ ትንሳኤ፣ የኢትዮጵያ ትንሳኤ ይላሉ። ግን ትንሳኤው ሲመጣ ለእውነተኞች መልካም ነው፣ ለሀሰተኞች ደግሞ ትንሽ ጉዳት አለው። ስለዚህ መጠንቀቅ አለበት። ሁሉም ሰው መታጠብ አለበት። መታጠብ ማለት በስጋ መታጠብ አለበት፣ በመንፈስ በነፍስ ንጽህና መጠበቅ አለበት። ያንን ጊዜ ለመቀበል ንጹህ ሆኖ መጠበቅ አለበት። ስለዚህ እሱ ትልቅ መልእክት አለኝ። የእያንዳንዱን በሽታ ስም አስቀምጠውት ነበርና የመጨረሻውን አጭድ ብለውታል። አጭድ ያሉትም መቱን ነው የሚጠርገው፣ በቃ ማስተረፍ ስለም አያስተርፍም ለማለት ነው አጭድ ያሉት። ያ ማለት እንግዲህ እስካሁን ድረስ በሽታ ማለት ሀሰት ራሱ ነው። መድኃኒቱን በሽታውም ራሱ ነው አሁን የሚመጣው በሽታ ግን የእውነት ከሆነ ሀሰት ሊያድነው አይችልም። ወይም በሐኪም ሊድን አይችልም። ወይም ደግሞ በምንም ሊድን አይችልም። የሚችለው በጸሎት እና በልመና ብቻ ነው። ኦር ደግሞ ለምሳሌ ትልቅ ፀሐይ ሲመጣ በዋርካ ስር የገባ ዋርካው ሊያድነው ይችላል። ጥላ ይዞ የሚዞር ጥላውን ዘርግቶ ሊኖር ሊያመልጥ ይችላል። ከዚህ በተረፈ ያለው ግን በምን ሊያመልጥ ይችላል? ልክ እንደዛ ነው። ወይም ደግሞ ትልቅ ዝናብ ቢመጣ ማለት ነው። በጣም ትልቅ ነው ያው ዝናብ ነው ደግሞ በአሁኑ አባባል ደግሞ ትልቅ ዝናብ ነው የሚባለው ዝናብ ማለት ዝናብ አይደለም። የእያንዳንዱ ስም አባቶቻችን የእያንዳንዱን ስም ቅኔ ነው ያስቀመጡት። ስለዚህ ትልቅ ዝናብ ትልቅ ዝናብ ማለት በጣም ትልቅ መአት ነው እና ይሄ ይህ አለ እንደገና ደግሞ ትንሽ ያው ጦርነቱም አሁን በአረብ ሀገራት ላይ ትንሽ የሚንቀሳቀሱ ነገሮች አሉ። እነሱም ቢሆኑ ከአሁን በኋላ ከእውነት ማንም ሊያመልጥ አይችልም። ስለዚህ በገንዘብና በምተት ለው አሁን የሆነ ነገር ለማጥፋት የሚፈልጉ ሰዎች እራሳቸው ናቸው የሚጠፉት፣ ቀድሞ ሁሉ ነገራቸው ይታወቅባቸዋል። እውነት የሁሉንም ቀድሞ ያውቅባቸዋል ሐሳባቸውንም ምኞታቸውንም ከተግባራቸው በፊት ቀድሞ ያውቅባቸዋል። ስለዚህ በዛም ያሰፈሰፈው እሱ አለው፣ ኃይል አለው። ሁሉም ሰው መለመን አለበት፣ ለሁሉም ጸሎት መለመን አለበት። ለዛ ነው እኔ የምናገረው ሁሉ ነገር፣ ለምጠይቁኝ ጥያቄ ሁሉ መልስ አለኝ። ስለዚህ ተሳስቼ ከሆነ የተሳሳትከው ነው ብላችሁ ጠይቁኝ፣ ለዛ መልስ አለኝ ለሁሉም ሰው ሁሉም ሰው የማያውቀውን ሲነገረው ያ ሰው የተሳሳተ ነው ማለት አይደለም። የማያውቀው ሰው ነው የተሳሳተው። ስለዚህ ጠይቃችሁ ለጥያቄያችሁ መልስ እስካልታጣ ድረስ ሁሉም ሰው በስነስርዓት መጠየቅ አለበት። ጸሎት ላይም እንዳስቀደምኩት አንዳንድ ሰዎች ምን ብለን እንጸልይ ይላሉ፣ አንዳንድ ሰዎች ደግሞ በጸሎት ብትጀምሩ ይላሉ። ግን ዛሬ ጊዜው ሰዓቱ ስለደረሰ መጀመሪያ ስንጀምር በጸሎት ነው የጀመርነው። ጸሎቱ ራሱን ችሎ ትምህርት አለው። ሁሉም ትምህርት ነው። የጸሎት ብዙና ትንሽ አይደለም። ምክንያቱም ክርስቶስ አባታችን ሆይ ብላችሁ ጸልዩ ብሏል አይደለ? በቂ ነው። ጸሎት ስለበዛ አይደለም። ግን ደግሞ የሁሉም ሰው የየራሱ ጸሎት አለው። ይህ ጸሎት የራሴ ጸሎት ነው። ገባ። ሁሉም ሰው የራሱ ጸሎት ሊኖረው ይገባል። እንደዚህ ያመሰግንኳቸው ሰራዊቶች ሁሉ በፍቅር ከቀረብካቸው ሁሉም ፍቅር ናቸው። ስለዚህ ከፍጥረታት የምፈራውም የለኝም የምጠላውም የለኝም። ይህም ማለት እፈልጋለሁ ከፍጥረታት ማንንም አልፈራምም ማንንም አልጠላም። ይሄ ማለት የራሱ ሚስጥር አለው። ስለዚህ የወደዷቸው ሁሉ ይወዷቸዋል። እውነተኞች ሀሰተኞች ናቸው፣ ፍቅርንም ውዴታንም የሚጠሉት። ስለዚህ እሱን አስተካክላችሁ ጸሎት ብታደርጉ ወይም ደግሞ ልመና ብታደርጉ፣ ሁላችሁም የተለያያችሁት በቋንቋ ነው። ለምሳሌ አንዳንድ እንትን ላይ የማየዋለኝ፣ ቲቪ ላይ ምናምን፣ ሁሉ ነገር የጥንቱን የባህሉ። ለምሳሌ መረባ ማለት ምን ማለት ነው? መርሃባ ማለት ነው። መርሃባ ማለት ምን ማለት ነው? ይሁን ማለት ነው። ይሁን ማለት ምን ማለት ነው? አሜን ማለት ነው። አሁን አሜን ላይ ደርሰናል። አሜንንም ራሱ ተለያይቷል። የክርስቲያን ሌላ ሚን ያለ ይመስላችኋል? የሙስሊም ሌላ ሚን ያለ ይመስላችኋል? የፕሮቴስታንት ሌላ ሚን ያለ ይመስላችኋል? ግን የአራቱም ዋጋቸው ትርጉማቸው አንድ ነው፣ ቃል ነው። አሁን እየተሻሻለ ለምሳሌ አሁን የአራዳ ቋንቋ የሚባለው በከተማ ሲል እያለ እያለ መጣ። አሁን ምን ሺ ነው ማለት ላይ ደርሷል አይደል? ምን ሺ ነው እራሱ ምንድን ነው እራሱ ምንድን ነው ነው። ስለዚህ ልክ እንደዚህ ነው ቋንቋም እየተሻሻለ ሲመጣ አዲሱን ስትቀበል ያኛውን የመጥላት ማለት ነው። እና ብዙ ሰዎች ምን ማለት ነው ይላሉ። ያ ማለት ለምሳሌ የገጠሩ ቋንቋ እኮ ያንን የበፊቱን ነው ይዞት እየመጣ ያለው የከተማው እየተለወጠ እየተለወጠ፣ ያኛው ግን ትንሽ ትንሽ እየያዘ መቷል፣ እንጂ አንድ አይነት ነው። ስለዚህ የአራቱም ትርጉም አሚን ማለት ነው፣ ይሁን ማለት ነው፣ መርሃባ ወይም መረባ ማለት ነው። ግን በዚህ ራሱ ተለያይቷል ሰው። ምክንያቱም አእምሮ፣ እንድጠላ የተደረገውን ትጠላለህ፣ እንድትወድ የተደረገውን ደግሞ ትወዳለህ። ለምሳሌ በልጅነትህ እንጉጉ ይበላሃል፣ እንጉጉ ይመጣብሃል ትባላለህ። በጣም ትፈራ ነበረ። ግን እንጉጉ የሚባል የለም፣ ግን አእምሮ ላይ ስላስቀመጡት ነው። ስለዚህ ሁሉም ሃይማኖት የተለያየው በዚህ ነው። በአረበኛ ነቢያት በብዛት የአረበኛውን ነው ይዞ የመጡት። ስለዚህ አላህ የሚለውን ስም ይጠቀማሉ። የእኛ ደግሞ እግዚአብሔር የሚለውን ስም ይጠቀማሉ። ግን አላህ የሚባል ጣዖት የለም፣ ወይም ደግሞ እግዚአብሔር የሚባል ጣዖት የለም። በፊት የሚባለው ጣዖት አምልኮ ነበር የሚባለው። አሁን ደግሞ ስማችን ቀይረው በአድ አምልኮ ብለዋል። በአድ የሚባል ፍጡር የለም። ሁሉም እያንዳንዳቸው የጠቀስኳቸው በጸሎታ እየጠቀስኳቸው ፍጥረታት በሙሉ ነገስታትና ነቢያት ናቸው ቃል ኪዳን የተሰጣቸው ካህናት ናቸው። ስለዚህ ነገስታትም ቃል ኪዳን ሲሰጣቸው እስከ ዘላለም የተሰጣቸው አሉ። እንዴት አልክ ይሄን ብትለይ፣ ለምሳሌ የካህናትን ብትሄድ ካህኑ መልከጼዲክ ክህነትህ ለዘላለም ነው የተባለው የለም? በስጋ የለም፣ አይደለ? ግን በመንፈስ አለ። ልክ እንደዛ ማለት ነው፣ እነዛም ነገስታቶች። ስለዚህ የሁሉም ሃይማኖት በአንድ ላይ ቢጠጋ አንድ ነው። ምንም አይነት ነገር የለውም። ግን አንተም ራስህን የምታውቀውን ትወድና ሌላው የሚያውቀውን ትጠላዋለህ፣ ያኛውም እንደዛው። ስለዚህ በዚህ ምክንያት ነው እውነት የጠፋው። ስለዚህ እስካሁን እውነት አልነበረም። እውነት ደግሞ አሁን ሊመጣ ነው። እውነት ሲመጣ ደግሞ ሐሰተኞችን ይቀጣቸዋል። ትቢተኞችንም ጥጋበኞችንም ይቀጣቸዋል። ምንም ሌላ ነገር የለውም። እና ደግሞ እዚያው ላይ ከጥያቄው ላይ አንድ እንትን ላይ አለኝ። ደውለው እና አቴቴ ልናመልክ ነው ወይ ያለኝ ሰው አለ። መጀመሪያ አቴቴ ማናት ብሎ መጠየቅ አለበት። አቴቴ ማለት በአማርኛው በአማራው ነው፣ ጎልፋ ማለት በኦሮመኛ ነው። ያችን ንግስት ናት፣ የሰየኑ ራውሴን እህት ወይም ደግሞ የከድር እናት ናት። ሌላም ብዙ ሚስጥር አላት። ሁሉ እንትን ይላል ፍጥረታትን በሙሉ መጀመሪያ ማወቅ አለብህ። ስታውቃቸው ነው መጀመሪያ ስትተዋወቅ፣ ከዛ ስትላመድ፣ ከዛ ስትዋደር ነው ከዛ በኋላ ነው ምስጢር የሚገባ እንጂ የማታውቀውን ነገር እኔ ስለነገርኩ ብቻ ብጠራ። ሀያል ናት፣ ሰራዊቷን ብዙ ነው። እሷ ንጉስ በነበረችበት ጊዜ ብዙ ሰራዊት አላት። የተሾሙትም በመላእክት ላይና በሰው ላይ ነው። የሰው ልጅ ገዥ ነው፣ ንጉስ ነው፣ እውነተኛ ከሆነ ማለት ነው። ስለዚህ እንደዛ ስለሆነ ሁሉም ሰው በያለበት ጸንቶ ጸሎት ማድረግ አለበት፣ መለመን አለበት እንዲተርፍ ወይም ደግሞ እንዲሻገር ከፈለገ ማለት ነው። አመሰግናለሁ። እውነተኛ ያልሆኑትን የሚቀጣ እውነተኛ የሆኑ ደግሞ የሚሻገሩበት ብልሃል እና እውነተኛ የሆኑት እነማን ናቸው? እውነተኛ ያልሆኑትስ? ማለት እሱን በደንብ ብታብራራልን ማለት ሁሉም ሰው ማምለጥ ስለሚፈልግ እውነተኛ ስለመሆን ደግሞ ምንድን ነው የሚያስፈልገው? ይህኛውን ታይም ለማለፍ ምንድን ነው የሚያስፈልገው ነገር? እሺ መልካም ነው። አዎ እውነተኛ ማለት እዚህ ላይ አሁን ነግር ያለው ባለፈውም ያነሳው ጥያቄ ነበረ። እግዚአብሔር ሲመርጥና ሲያስተካክል ወይ ባለባበስ፣ ወይ በስልጣን፣ ወይ በሃይማኖትም አይደለም። ልበ አምላክ ዳዊት እንደሚባለው እግዚአብሔር ልብን ያያል። ልበ ቅኖችና ልበ ርኅሮች የሚባሉ አሉ። እውነተኞች እነሱ ናቸው። እየተጎዱ ያሉት ለምን? ክፋትን መፈጸም አይወዱም። ክፋትን መፈጸም ስለማይወዱ ስለማይፈልጉ ክፉዎች ክፋትን በእነሱ ላይ ይፈጽሙባቸዋል። ስለዚህ ለምሳሌ የሰው ገንዘብ የሌለበት የሰው ገንዘብ በምንም ተአምር፣ የሰው ላብ በጣም ይቀጣል። አንድ ትልቅ በሽታ ሱና፣ እውነት ሲቀጣ ይሄን ይሄን ነው የሚያስበው። ሰውን ያስለቀሰ፣ በሰው ላይ ተራምዶ፣ ሰውን ተረግጦ የተራመደ ሰው፣ አየህ ለምሳሌ ያለ ሀቁ የተራመደ ማለት ነው። እዛ ላይ በሰው ላይ በወንድሞቹ ላይ ወይም በፍጥረታት ላይ ጸብን የሚያጭር ገባህ፣ ለማጣላት የሚሄድ ማለት ነው። ለምሳሌ ለማስታረቅ የሚሮጥና ለማጣላት የሚሮጥ አንድ አይደለም። እግዚአብሔር ሲመርጥ ይሄን ይሄን መስፈርት ያሟላል። ምንም አይነት በፍጥረታት ላይ ክፋትን መስራት የለብህም ። አንተ ራስህ ልብ ንጹህ ከሆነ ወደ ላይ ቀጥ ብለህ ብትለምን ፈጣሪ ሁሌም አለ። አየኸው፣ አሁን እኔ ለምን ጥንቱን የባህሉን አለም አልወደዳችሁም? ለምን መላእክቱን አልወደዳችሁም? ለምን ፍጥረታትን እንትና አለልም? ምክንያቱም የሰው ልጅ የሚፈልገው መውደድ ይችላል፣ ግን ንጹህ ልብ ይዞ ከተጓዘ ነው። ብዙ ሰዎች ሃይማኖት የሚያጸድቅ ይመስላቸዋል። ሃይማኖት አይደለም የሚያጸድቀው፣ እምነት ነው የሚያጸድቀው አየኸው እኔ ኦርቶዶክስ ስለሆንኩኝ ልጸርቅ ወይም ደግሞ ሙስሊም ስለሆኑ እንትን ሊለው አይደለም። እሱ ሌላ ዋጋ አለው፣ የነፍስ ጉዳይ ነው። የነፍስን ጉዳይ ደግሞ የሚያቀው ያቀዋል። እና ደግሞ ብዙዎች ደግሞ በካህናት ያሰራችሁት የታሰረ ይሁን፣ በምድር ያሰራችሁት በሰማይም የታሰረ ነው ስለተባሉ ዝም ብለው ያሰሩታሉ። ሁሉም ታስሯል። ለዛ ነው የታሰረው። ስልጣኑን ተጠቅሞ ጥበቡን ተጠቅሞ ክፋትን መስራት፣ ለምሳሌ በዚህኛው ብትሄድ እንደ በለአም የረገምከው ርጉም ይሁን፣ የመረቅከው ምሩቅ ይሁን የተባላል። በለአም ነው አይደለ ስለዚህ እንደዛ የተባሉ አባቶች እና እናቶች አሉ። እነሱ ሲያንን ስጦታ ለምንድን ነው የተጠቀሙት? አይኸው፣ የተሰጠህን ስልጣን በአግባቡ ነው ወይ የተጠቀምከው? ሶስት ድናር ያለው ክርስቶስ ለዛ ነው። ለሶስቱም ሶስት ድናር ሰጣቸው። አንዱም ወጥቶ ወርዶ አትርፎ ተቀበል አሳየው፣ አንዱም ቀብሮ ጠበቀው፣ አንዱም ከስሮ ጠበቀው። አይኸው ልክ እንደዛ ነው። ያ ድናር የተባለው የራሱን ችሎ ሚስጥር አለው ለሶስቱም ዘር የተሰጠ ስጦታ አለ። ስለዚህ ያን የተሰጠህን ስጦታ ለምንድነው የተጠቀምከበት? ባለፈው ተናግሬያለሁ። መናፍስት የሰው ልጅ እንዴት ነው የሚያጠቁ ሲባል አንድ በዚህ አይነት ነው፣ በእርግማን ነው። ለምሳሌ እውነተኞቹን ሂደህ የሆነ ነገር ታጠቃቸዋለህ፣ ትሰድባቸዋለህ። ሳታውቅ እነዛ ይረግሙሃል። ሲረግሙ ያ ነው መሳሪያ ማለት እነሱ የሚመቱ መሳሪያ፣ ረቂቅ ነው፣ አይታይም። በዛ ላይ እንግዲህ አስብ። በቀትሩ ጅን ሊመቱ ይችላሉ። እርግማን ማለት ይሄ ነው። ስትመረቅ እንደምታድግ ሁሉ ስትረግም ወደታች እንደምትሄድ ማወቅ አለብህ። ሁለተኛ በካህናት ዝም ብለው ያልገባቸውንም ሁሉ ማሰር፣ ያ ስልጣን አለ። ብዙ ሰው ታስሯል። እንግዲህ መላከሞትን እንኳን ገዝተው እስከ ማቆም ድረስ ስልጣን አላቸው። አይደል እንዴ? ስለዚህ መላከ ሞትን እንዴት አድርገው ሁሉም ሰው ተአምር ብሎ ሲናገር ራሱ ሲናገረው የራሱ ሲሆን እውነት ነው፣ ሌላ ሰው ሲነግረው ደግሞ ሀሰት ነው። ለምን አባቶች መላከሞትን ገትረው እስከ ማቆየት ድረስ ነበር። አንድ ታሪክ ነበረ። ልጇን እየገደለባት እየገደለባት ተቸገረች፣ እና አንዷ እና ግን አንድ ቀን ወዳው እንትን እንዳለች የነፍስ አባቷን ጠራች ሲሄዱ መላከሞትን አገኙት ወደ የት ይሄድክ ነው ሲለ አይ እዚህ ላነሳ ነው ሲለው እስከምመለስ ድረስ ገዝቻለሁ ብለው አቆሙት ግን ተመልሰው በዛው ረስተው ሄዱ በ10 አመቷ ደግሞ ቶሎ ድረው ያንን ነፍስ አባት ጠሩት ሲጠሩት ቀጥ ብሎ ሲሄድ እዛ ላይ ያ መላከ ሞት ተገትሯል እንደምን ትሰላለህ እዚህ ሲለው የዛሬ 10 አመት አባ ገዝተውኝ እኮ እዚያ አቁመው ነው ሄዱ ሳይፈቱኝ ሲላቸው ደንግጠው ፈቱት ግን እሳቸው ሲሄዱ ከሰው ወደ ሰርጉ ሲሄዱ ሄዶ ይዟት ይሏል ልክ እንደዚህ ነው ሁሉንም ገዝተው ገዝተው አስረዋቸዋል። በእግዚአብሔር ስም ሁሉም ይታሰራል እኮ። አየ ስልጣን ከተሰጠህ የሰው ልጅ ስልጣን አለው። የሰው ልጅ ስልጣን ካለው ደግሞ ሁሉንም ማሰር ይችላል። ስለዚህ ሁሉም ታስረዋል ያ ማለት ነው። የእውነት ዘመንም መጠበቅ ማለት ዝም ብሎ እንዳገኘ ማሰር ማለት ነው። ስለዚህ ሁሉም ሰው በተሰጠው ስልጣን ምንድን ነው የሰራበት? አየው። ለመልካም ብለህ የምትሰራው ከልብህ ለመልካም ብለህ የምትሰራው ከሆነ ሳታውቀው ኃጢአት ቢሆንም እኮ እግዚአብሔር የልብህን ነው የሚያየው። ግን ደግሞ ለክፋት ብለህ የምታደርጋቸው ደግሞ መልካም ስራዎች አሉ። አንተ አስበኸው አይደለም፣ እግዚአብሔር በልብህ አስቦ ነው የሚያሰራህ። ያን ደግሞ አንተ ሊያደርግህ አይችልም። አየኸው? ስለዚህ ፍርድ ማለት ይሄ ነው። አሁን ምንድን ነው የሰው ገንዘብ ያለበት ሰው በሙሉ ምክንያቱም ሁሉ ብዙ ባለ ሀብቶች በሰው ገንዘብ በሰው ላብ ነው ሰውን ወደኋላ ጥለው ነው ያደጉት። እነሱ መቀጣት አለባቸው። የሚቀጣቸው ደግሞ ያን ነው የራሳቸው ጥፋት ነው። ሁሉንም ሰው የሚቀጣው የራሱ ክፉ ስራ ነው። ሁሉንም ሰው ደግሞ የሚያሻግረው የራሱ መልካም ስራና የተገፋው መገፋት የተበደለው በደል የተንገላታውን ግልት ነው የሚያሻግረው፣ ገባ እንጂ ዝም ብሎ ድንገት ተነስቶ የሚሆን ነገር አይደለም። ስለዚህ በየሁሉም ሃይማኖት፣ እሱ የሚመርጣቸውንና የሚያተርፋቸውን ያተርፋል ማለት